የወልቃይት ህዝብ ህዝቤ ነው ብዬ ካላመንኩ በስተቀር የሆነ መሬት እያማተርኩ የምሰራው ስራ እንዳላችሁት ሌላ የመገዳደል አዙሪት ውስጥ ነው የሚከተል። ሰው ብዙ የኔዎቹ ሰዎች ብዙም ደስ አላቸውም፣ እንደዛ አይነት ነገር ያው እንደምትከታተሉት ነጋሪት ተሰምሏናል። ግን ዋናው ነገር የትግራይ ህዝብ አጀንዳ የሰላም አጀንዳ ነው። እዚህ ላይ ምንም መጠራጠር የለብንም። እኔ አሁን በሰራዊት እንገባለን የሚባለውን ሀሳብ በጣም አለቅፈው። ቢሳካም ኖሮ በአንድ ቀን የሚያዝ ዞንም ቢሆን ኖሮ በጣም ያጠበቀ ሰው መኖሪያ ቤት ልታስገባ አትችልም። ሰላም መኖር ብቻ የሚመጣ ሰው በጉልበት አስገብተው ሌላ የመጠፋፋት ሳይክል። ለዛ ነው እኔ ይሄ በጣም የሚያስደንቀኝ እንቅልፍ የሚነሳኝ ነገር ፉከራዎች ስሰማ። በምስ ካልኩሌሽንስ የተፈጠሩ በሺዎች ያጣንበት ጦርነት የሚደገምበት ሁኔታ ምን የለበት የትግራይ ወጣት በሰላም ሁሉም ነገር አልቆለት ጠበንጃውን መልሶ ወደ ሰላም ኑሮ መመለስ የሚፈልግ መሆኑን አቃለሁ። ተሰማላችሁ እኮ በርከት ያለ በሺዎች የሚቆጠር ይሄ ነገር ያከሄድ አልጣመንም። ምንም ብሎ የኤርትራ መንግስት መጫወቻ ለማድረግ የሚደረግ ቅድም ጽምዶት ለው ነበረ የጠየቀው ይቅርታ የለን። አብዛኛው በደል የፈጸመ መንግስት ትግራይ ውስጥ አሁን ተመልሶ ከስልጣንና ከስልጣን ጋር ብቻ የተቆራኘ ስለሆነ ሀይል ትንሽ እድሜን ያራዝምልኛል የሚለው እንደገና ሌላ ኤንጌጅመንት ጀምራል። የትግራይ ህዝብ ለትግራይ ህዝብ ይጠቅመው ምንድን ነው ማንም ሰው ደንተው አለ ሶ ይሄንን ከማድረግ አንጻር እዚህ ቦታ መጥተን እንደ እንደ እንትንም የሚውለው ስለ ተፈናቃይ አይቶም አያውቁም። ተፈናቃይም አይቶ እኮ አያውቁም። አይተዋቸው አያውቁ። ጠይቀዋቸው አያውቁ። ምን ይታከማሉ፣ ምን ይበላሉ ብሎ የሚጨነቅ ሰው የለም። ግን የተፈናቃይን አጀንዳ ሌላ ግርግር መፍጠሪያ አድርጎ የመጠቀም አባዜ ስላለ ይሄንን ማስቀረት መቻል አለብን። ተመሳሳይ ነው ፍላጎታችን፣ ተመሳሳይ ነው አስፒሬሽናችን። ሶ የመጀመሪያው ግንኙነታችን ይሄንን አይስ መስበር የሚሉት እንትኑን የመጀመሪያውን ግድግዳ የማፍረስ ስራ ነው አሁን እያደረግን ያለነው። ለውይይት በራችን ክፍት ነው። አንድም ቀን ለሰላማዊ ንግግር ለሰላማዊ ውይይት እጃችን ታጥፎ አያውቅም። መንግስታችንም ፓርቲያችንም የፕሪቶሪያዊ ሰላም ስምምነት ስንነጋገር ስንወያይም በፓርቲ ደረጃ በነበረው ውይይትም በመንግስትም ለሰላም ለንግግር ክፍት መሆኑ ከዚህ በኋላ ይበቃል፣ አንዱ ወሮ አንዱ ተወሮ የሚኖርበት ዘመን አክትሟል። ይሄ የሚፈቅድ ነባራዊ ሕሊናዊ ሁኔታ የለም የሚለው ተይዞ ይሄ በሰላማዊ ንግግር ሕዝቦች እንዲኖሩ ከተፈለገ ጥያቄው የእውነትና የፍትህ ጥያቄ ነው ብሎ ማመንም ያስፈልጋል። ማንነታችን በህግ ጠይቀናል ይታወቃል። ፌዴሬሽን ምክር ቤት ነው የሚያውቀው። ጉዳያችን በዝርዝር ምን ይሁን የሚለው በፌዴሬሽን በኩል ጉዳዩ እንዲቋጭ እንዲያልቅ እንፈልጋለን። የአሁኑ መድረክ የተከፈተው እንወያይ የመጀመሪያው ጊዜ ውይይት ጥሩ ነው ብሎ አቶ ጌታቸው ረዳ ይሄን አጀንዳ ከቀደም ትግራይ አመራሮች የመጀመሪያ ቅድመ ግንባር ነው የምለው እኔ አንዱ አመሰግናለሁ። አሁን ከተፈናቃይ ጋር ያለው ጉዳይ ግን እኛም በሰላም እንዲፈታ ነው የምንፈልገው። የማንነት ኮሚቴውም ነፍጥ አንግቶ አይደለም የተነሳ። ወረቀት እና እስክሪቶ ይዘን ነው ህገ መንግስቱም አምነን ጉዳያችን በዚያም በኩል ሊመለስ ይችላል ብለን አምነን ነው። ወዚህ ውስጥ ይገባል። ጥልቀት ባለው መንገድ እያወያየን የነበረው የዚህ አካባቢ ጉዳይ ነው የወልቃይት ጠገዴ ጉዳይ ነው። ለምን ከሌሎች የማንነት እና የራስ አስተዳደር ጥያቄ ካላቸው አካባቢዎች በተለየ መንገድ በሂደቱ ትንሽ ወሰብሰብ ያለ የሰባይም የቁስም የስለ ልቦናም የፈጠረው ችግር አለ የሚታወቀ እና ይሄን ችግር እንደሌለው አካባቢ ቀላል በሆነ መንገድ መፍታት ትንሽ ሊከብድ ይችላል የሚል በእኛ በኩል ሀሳብ ነበረን፣ አቋም ነበረ። በዚህ ላይ በዚህ ስለ ልቦና ላይ ያለ ህዝብ በጉልበት ነው አላማያን የሚያስፈጽም የማስፈጽም የሚል ድርጅት እና አመራር ደግሞ ሲኖር እየበለጠ ጉዳዩን ያው ሰበስበዋል። ወደ መፍትሄ ከመሄድ ይልቅ ሌሎች ዘላቂ ሰላም የማያመጡ ጉዳዮች በህብረተሰብ ውስጥ ይዘራሉ፣ ያጎነቁላሉ። ይህንን ችግር በመፍታት ረገድ ሁለት አማራጮች ናቸው። አንደኛው በብረት እና በጉልበት ችግሩን የመፍታት አማራጭ የሚከተል ኃይል አለ። የችግር መፍቻ ዘዴው ደግሞ ዘላቂ ሰላም በሚያስገኝ መንገድ፣ ህጋዊና ሰላማዊ በሆነ መንገድ መፍታት የሚፈልግ ኃይል አለ። በእኛ በኩል በጉልበት የሚመጣ እስከደለ ድረስ ሰላም አማራጭን መምረጥ ግን ይግድ ነው የሚለን ማለት ነው። ይሄ ለብዙ መንገድ የዓለም አቀፉን ማህበረሰብም ቅድም መግቢያ ላይ እንደገለጽኩት መላ ኢትዮጵያውያንም እኛ የዚህ አካባቢ ነዋሪዎች ጥያቄ ብቻ መኖሩ ብቻ መኖሩን ማስረዳት ብቻ ሳይሆን ጥያቄውን በምን መንገድ እንደሚፈታም ልክ እንደዚህ ቀደሙ የጥያቄውን መፍቻ መንገድም ሰላማዊና ህጋዊ መሆኑን ማሳየት አለበት ዓለም ማህበረሰብ ለምን በጣም በርካታ ጥቅም ስለሚያስገኝ ነው የወልቃይት ህዝብ ህዝቤ ነው ካላመንኩ በስተቀር የሆነ መሬት እያማተርኩ የምሰራው ስራ እንዳላችሁት ሌላ የመገዳደል አዙሪት ውስጥ ነው የሚከተል ሰው ብዙ የኔዎቹ ሰዎች ብዙም ደስ አላቸውም። እንደዛ አይነት ነገር ያው እንደምትከታተሉት ነጋሪት ተሰምናውናል። ግን ዋናው ነገር የትግራይ ህዝብ አጀንዳ የሰላም አጀንዳ ነው። እዚህ ላይ ምንም መጠራጠር የለብንም። እኔ አሁን በሰራዊት እንገባለን የሚባለውን ሀሳብ በጣም አለቅፎ ቢሳካም ኖሮ በአንድ ቀን የሚያዝ ዞንም ቢሆን ኖሮ በጣም እያጠበቀ ሰው መኖሪያ ቤት ታስገባ ሰላም መኖር ብቻ ላለበት የሚመጣ ሰው በጉልበት አስገብተው ሌላ የመጠፋፋት ሳይክል። ለዛ ነው ይሄ በጣም የሚያስደንቀኝ እንቅልፍ የሚነሳኝ ነገር፣ ፉከራዎች ስሰማ በሚስካልኩሌሽንስ የተፈጠሩ በአስር ሺዎች ያጣንበት ጦርነት የሚደገምበት ሁኔታ መኖር የለበት። የትግራይ ወጣት በሰላም ሁሉም ነገር አልቆለት ጠበንጃውን መልሶ ወደ ሰላማዊ ኑሮ መመለስ የሚፈልግ መሆኑን አውቃለሁ። ትሰማላችሁ እኮ በርከት ያለ በአስር ሺዎች የሚቆጠር ይሄ ነገር ያካሄድ አልጣመንም ብሎ የኤርትራ መንግስት መጫወቻ ለማድረግ የሚደረግ ቅድም፣ ጽምዶ ትለው ነበረ የጠየቀው ይቅርታ የለ አብዛኛው በደል የፈጸመ መንግስት ትግራይ ውስጥ አሁን ተመልሶ ከስልጣንና ከስልጣን ጋር ብቻ የተቆራኘ ስለሆነ ሀይል ትንሽ እድሜን ያራዝምልኛል የሚለው እንደገና ሌላ ኤንጌጅመንት ጀምራል። ለትግራይ ትግራይ ህዝብ ለትግራይ ህዝብ የሚጠቅመው ምንድነው? ማንም ሰው ደንተው አይደለም። ሰው ይሄንን ከማድረግ አንፃር እዚህ ቦታ መጥተን እንደ እንደ እንትንም የሚውለው ስለ ተፈናቃይ አይቶም አያውቁም። ተፈናቃይም አይቶ እኮ አያውቁም። ምን ይታከማሉ ምን ይበላሉ ብሎ የሚጨነቅ ሰው የለም ግን የተፈናቃይን አጀንዳ ሌላ ግርግር መፍጠሪያ አድርጎ የመጠቀም አባዜ ስላለ ይሄንን ማስቀረት መቻል አለብን ተመሳሳይ ነው ፍላጎታችን ተመሳሳይ ነው አስፒሬሽናችን ሶ የመጀመሪያው ግንኙነታችን ይሄንን አይስ መስበር የሚሉት እንትኑን የመጀመሪያውን ግድግዳ የማፍረስ ስራን አሁን እያደረግን ያለ ነው ለውይይት በራችን ክፍት ነው አንድም ቀን ለሰላማዊ ንግግር ለሰላማዊ ውይይት እጃችን ታቅፎ አያውቅም። መንግስታችንም ፓርቲያችንም የፕሪቶሪያ የሰላም ስምምነት ስንነጋገር ስንወያይም በፓርቲ ደረጃ በነበረው ውይይትም በመንግስትም ለሰላም ለንግግር ክፍት መሆኑ ከዚህ በኋላ ይበቃል፣ አንዱ ወሮ አንዱ ተወሮ የሚኖርበት ዘመን አክትሟል። ይሄ የሚፈቅድ ነባራዊ ሕሊናዊ ሁኔታ የለም የሚለው ተይዞ ይሄ በሰላማዊ ንግግር ሕዝቦች እንዲኖሩ ከተፈለገ ጥያቄው የእውነትና የፍትሕ ጥያቄ ነው፣ ማመንም ያስፈልጋል። ማንነታችን በህግ ጠይቀናል። ይታወቃል። ፌዴሬሽን ምክር ቤት ነው የሚያውቀው። ጉዳያችን በዝርዝር ምን ይሁን የሚለው በፌዴሬሽን በኩል ጉዳዩ እንዲቋጭ እንዲያልቅ እንፈልጋለን። የአሁኑ መድረክ የተከፈተው እንወያይ፣ የመጀመሪያው ጊዜ ውይይት ጥሩ ነው ብሎ አቶ ጌታቸው ረዳ ይህን አጀንዳ ከቀደም ትግራይ አመራሮች የመጀመሪያ ቅድመ ግንባር ነው ምለው እኔ አንዱ አመሰግናል። አሁን ከተፈናቃይ ጋር ያለው ጉዳይ ግን እኛም በሰላም እንዲፈታ ነው እንፈልገው። የማነት ኮሚቴውም ነፍት አንግቶ አይደለም የተነሳ ወረቀትና ስክሪቶ ይዘን ነው። ህገ መንግስቱም አምነን ጉዳያችን በዚያም በኩል ሊመለስ ይችላል አምነን ነው ወይዚህ ውስጥ ይገባል።